ና ናሰነበንምደና ናችሁናናሰነበ። እግዚአብሔር ይመስገን እንደምናችሁ። አንቺ ደህና ነን ል ሰነበት ወርቄ፣ ደህና ነኝ እግዚአብሔር ይመስገን። ደህና ነኝ ደህና ነኝ። እንዴት ነው በረፋብህ? እኔማ እንዲያውስ ወደ እናንተ ቤት እያገሰገሷል ነበር ፈልጌ አንተን መምጣቴ። እንዴት ነው? በሰላም ነው። ኧረ ምን አንተ ዘንድሮ ምን ሰላም አለ ብለህ ነው? ወደ አገባኸው እኮ አበራህ፣ ምንድን ነው ምን ሆነ?

ዳያ በገሽ ተናግር እንደው ብትመካከሩልኝ ነበር። ብታይ ሰውነት ሁላ ቁስል በቁስል እየሆነ እየበላለ ዘመንጣት ጀመረ እኮ። እንደው እምቢ አለኝ የምን ላድርገው ብለ አይቼዋለሁ። እስኪ እንደው

ምን አለ ዲዮ የኔ ልጅ ወደ እኔ ዘር ትመጪ። የኔ ቤተሰቦች ጠቅሎ ተቀሉ የዋናቸው ምስኪን ናቸው። እንብላ እንጠጣ ነው ሲታዘዙ እሺ ነው። አትጠገብ ቤተሰብ እንደሆን ተስፋ ጀምሮ እንደ ምች ነው የተመታው። እና የትዳነሷ እኔ እንጃ። ናየኋት ጧት ጋር ተስተፍ ነበር የለችም። እንዴት የታለች? እና እንግዲህ አንቺ ነሽ እዚህ የተቀምጠሽ ያረፈሽ፣ እኔ እንደሆነ መነሳቴ ነው እና እኔ አላየኋትም ወደ የት እንደሄደች። ኧረ እንደው አፈር ቤ አፈር ያብላሽ፣ የተረገምሽ እንደው፣ እኮ ቤትም ሊያባቢ ገባታኝ ማለት ነው። ደዲ አፈር አባቷ አብላት፣ እዚያ በሄደችበት ዳግም ትመለስ። እዚህ እኔ እንደዚሁ ነካክቼ ተቀምጨ፣ እንደው አጥሚቱንም ምኑም እንደማለት ጥላኝ ሙልቅ፣ የእሷን ትዳር ይለይልናል

የጠላ ወጣለሁ እንደው፣ ኧረ ወዲያ፣ እኔ ገባሁ። እናንተ፣ ኧረ ምን ይሻለኛል? ሊሆን እንደዚህ ሰውዬስ ዘርትው ዘርትው፣ ወይ ደግሞ ቤቱን ክፍትታችሁ ሰዳችሁ። አረ ዘርትው፣ አቤት። እሽ ነው፣ ተቀብረሽ። እሱ እዚህ ትንሽ ስራ ይዤ እኮ ነው ነበረ እና ስትመጣ ጥሪኝ ብሎ ደበዛት። ስትመጣ ጥሪኝ ነ ኧረ ምን ማድረግ ይሻለኛል? እንዲያው የእሱን ነገር እንዲያው ሰፈን ገዛ ባለቤቱ ይበጠበጣል። እንዲያው እናንተ እንዲያው እንደገና እኔ ሳጠፋ እኔን በሚመክርበት እሱን ምከሩልኝ እያልኩ በጌ ሰፈር ሁሉ ተንጓለልሁ። ልንሄድ ልግፋው ተይው እንጂ ማማ እታማሪ አባ እንደሆኑ እኮ ሲጠጣ ሲጠጣ ነው እንጂ ሳይጠጣ እኮ ታውቂዋለሽ፣ የዋህ ነው ምንም አያውቅም። ሲጠጣ ሲጠጣ ደግሞ ሲጠጣ ሲጠጣ የኔ አለም ሲጠጣ ሲጠጣና አንዱ ጃዱን ብሎ ጠቅሎ ቢጥለው ማን አለን? አንቺና እኔ እዚህ ሀገር ካለሱ ማን ሀይባ ያለን? ወይም ማንም እኮ እንደሌለን አውቃለሁ፣ ግን በቃ ወይ በሽማግሌ በሽማግሌ ካልሆነስ ያስመክሪውና እንደሚሆን ትሆናላችሁ እንጂ ሁሉ ቀን አንቺም እኮ ከስልሽ እኮ ጠቋቆርሽ። ሁሉ ቀን አሳ ዛሬ ሳይጠባ የተነስቼ ሄድሁኝ ሽማግሌ ፍለጋ ያለ ተናግሬ ሊመጣ ቢነጋ ቢመክሩት ብዬ ተነስቼ ሄጄ አርፍጄ መጣሁ።

በሽታ ነው የሚሰክር እንጂ እንደው ሳልሆነ በአንዱ ጸበል ይዤ መሰደድ ነው እንጂ ምንም ማድረግ ነኝ እናቴ አለን አለን አስጠገብ ደህና ናት ደህና ናት እግዚአብሔር ይመስገን ደህና ናት ሁሉም ቤተሰብ ሁሉም ሰላም ነው እንኳን ሰላም ሆናችሁ እንደው አንተዬ እኔማ ወደ እናንተ ደጅ እየዘለቁ ነበረ ምን ነው በሰላም ሰላም ነው አትጠገብ መልእክተኛ ልካቤ ነበረ ምን ነው ምን የምን መልእክት ነው እንዲው እሱንስ ገልጣም አልነገረችኝ። አንድ ጉዳይ አለ፣ እስኪ እንዲያው ማማከራችሁ ወደ ደጅ ዝለቁ ብላን ነበር በማለዳው መምጣቴ። ምን እኔ እንኳን የማውቀው ጉዳይ የለም። እሷም ጠዋት ከቤት ወጣ የለችም እንደ ሄደች አላውቅም። ዞሮ ዞሮ አሁን መጣ ነኝ ቤት ብል እስኪ እንድንጅና። አንተስ እንዴት ነው? እዚህ አንተ ውጭ ሁነህ እኔ ወደ አንተ ቤት መድ

አንተዬ፣ እንደው አሞክሳሲ ምናምን አልዋጥፍበትም። ግን ሱቁ ስልህ የምናባቱ አሞክሳሲ ነው አረቄ ነው እንጂ የጠጣሁበት። የአንተ ነገር እንደው አሞክሳሲ ሆኖ እንጂ የሚሻል አረቄ ደግሞ። እንደው አረቄ እኮ እንደገና ሌላ ውስጥ የሚያስገባህ አንተ በሽታ እንዳይሰራብህ ሆዴ ውስጥ ነው። እንደው ደም ስላልፈሰሰው ዝም ብዬሽ አረቄ ተጠጣሁበት። እንደው አረቄስ ቢቀርብህ ነው የሚሻል። ወደ መጥፎ ነገር ነው ያልፋል እኮ

እ ደምሴ ተመናገራቸው አቢሻው ግን ተመልከው ኖሮ ትቆነጥላለች ኖሮ አፈርት ብላ አንድ ቀን እሺ እና እያደ ደምሴ አቤት አሁን እኛ እንግዲህ ሸምግለናል፣ እድሜያችንም ገፍቷል። ለመናገር ገፍቷል እድሜያችንም እንግዲህ ወደ እርጅናው ነው እንጂ ወደ ወጣትነቱ ማሰብ ተውናል። እና ምን እያልከኝ ነው? እና እንደው እባክህ ጠብ እንኳን ለእኛ ለእኛ ለትላልቆች ለሽማግሌዎች፣ ወጣቱም እንዲህ ክልፍስ ክልፍስ የሚለውም እድሜው ጋብዞት ነው እንጂ አይጠቅምም። እንደው የጠቀመኝ መስሎት ነው እንጂ እንዲህ የሚሆን እና እባክህ ሀጊ ደም እስኪ እንደው እስኪ ረጋ ብለን እናስብ፣ ሁላችንም እስኪ ረጋ ብለን ከሁሉ ሰላም ነው የሚለው። አሁን እኮ የምታወራው እንዴ ተረት ተረት ነው መሰለኝ፣ አያበራም ምን ነው። አጋጣሚ አትናገር፣ የመጣበትን ጉዳይ እሱ ማለት ነው እንዴ የደምስ የምንመሰልህ። አሁን ይኸውልህ፣ ብዙ ተብዙ ጋር እየተጣላህ ነው አሉ። አሁን ጠብ ሰይጣኑ እየገባ አንተንም እያሰሳተ እያደረገ ነው አሉና እባክህ ተው፣ እየቻልህ እየቻልህ እያደረክ ነው ሁሉን ነገር። ዘንድሮ ዘንድሮ ነገር ቻል ነው። እ ምንም እየመጡ ነግሩ ጀመረ እንጂ አያደም። እስኪ እንደት ያለ አነጋገር ነው? አንቺ ወጌ አንቺ ነሽ ያለውን ሰልስ በል ሻይ ያመጣቸው አለች እንበት። ኧረ ተይ ኧረ ተይ ተረጋጋ። አንቺ ነሽ ሰልስ በል ሻይ ያመጣችው ሰዎች፣ የልጆች አባት ብዬሽ ነው ተናግሪ ነው እኔ እኮ የሚቆጨኝ አጃበረን ጀምንግሽ እኔ እኮ ራሴን ማውቅ ራሴ መመክር ሰው ነኝ እኮ ታውቃላችሁ። እና እናንተም እንዲው ደምሴን ምከሩ። ዘክር ውስጥ ባሉ እሷን ሰምታችሁ መምጣታችሁ እኔ እንዲው አፍሬባችኋል። ደምሴውል ተው እባክህ ተው። አሁን እኮ እኛ አንተ አጠፋ ሀይልም ያለ አሁን እኮ ዘመን ያመጣው ወጣት ሲያገላፍጠኝ ዝም ንበሩ እኔ ደ እኔ ወጣት ሳለው ስንቱን የማያር አንብርክክ የምብርክ እንደ ያሰው አልነበርኩም። ጊዜው ተቀጅሯል። እኔ የምፈራ ሰው ነኝ አይለም ዋ አንተ እኮ እናውቃለህ እኮ ስንቱን የቺኛን መንደር አስከብረ የኖርክ አንተ አይደለህ ደምሴ፣ እናውቃለህ እኮ እና እባክህ አሁን ይኸውልህ እንደው ክልፍልፉ ወጣቱ ረገድ ይኸውልህ በቃ ነገር ነው በቃ የምሸነፍ አይመስለውም እና ተወት ነው

እንዲ ወጣቱ እንዲው የእሳትነት ዘመን ነው፣ እና እንዲው ትንሽ ነገር ሲናገሩት እንዲህ ግር ብሎ መነሳቱ አይቀርም። እኛ ሽማግሎች እንዲው እየመከርነ እየዘከርነ ወደ ተስተካከለ ጎዳና መስደድ እንጂ፣ እንዲህ ከነሱ ጋር አብረን እንደገለባ እያያዝን እንደገነ ሌላ ደረጃ ላይ የመዳረሱ እኮ ጥሩ አይደለም። እንዴት ነው አንተ ትልቅ ሰውዬ ይየና፣ እንዴ ሰው ሰው የምትመክር ሰውዬ እንደዚህ መቅለል ጥሩም አይደለም። ተመከር ሆንጂ፣ ሰዓት እና ገደባ ተሆንማ እኮ ምን ምን ምን ሰው ሆነ ብለህ ነው? አያ ደምሴና እባክህ ተመከር ነው። አሁን አንተ ታጠፋለህ ብቻ አይደለም ደምሴ፣ የአንተን ጠባይ ጠንቅቄ አውቃለሁ። ጉርብትናም ብዙ ወዳጅነት አለንና እኔ ታጠፋለህ አንተ እንደው ተሳስተህ ብቻ አይደለም ይገጥምሃል። ነገረኛው ብዙ ነው። ጊዜው ነው ጊዜው ነው ድሮ ጥሩ ጥሩ የሚያስበው ነበረ አብዛኛው። ይበልጤው ው አሁን ይኸውልህ እንደዚህ በቃ ክልፍልፍ ክልፍልፍ ክልፍልፍ ሰው ሰይጣን በእጅምን፣ ብዙ የሚያነጋግር ነገር አይደለም። አሁን ነገሩ እንደ እውነቱ ሳያስበው እኔም ትንሽ አበዛውት መሰለኝ። ልባይ ሞትም የሚባል ልባዊ ሞትም ልባይ ሞትም የሚባል አውቄዋለሁ፣ ገብቶኛል። ጥፋቱ ተኔ ነው። እኒያች የማያሳለፍ ሲገባኝ ትልቅ ሰው ችግሩ ተኔ ነው። ከባድ ነው እና የለም እንደው ልቤ እንዳሉት መሰልታን ሁለት ሶስት

እንዴው አትጠገብ፣ እንዴው እባክሽን፣ እንዴ ይቅር ይቅር በይ። ኧረ ትልቅ ሰው አትጠገብላት እንጂ፣ መንደሩን እንዴ አርጋ ሸጋ አርጋ ይዛው፣ እሷ ተመንደር ጠፋ። እንዴ የትልቅ ሰው ዘር ናት። አሃ አሃ፣ እንዴ ስንቱ ስንቱ መሰከረላት። ይልቻ አትጠገብ እንደሆነ እና እንደው እባክህ አጋደም እስኪ ተልብህ። ኧረ ምንም እንጂ ችግር የለም ችግር የለም። እኔ አስተካከላል። ታውም በኋላ አስተካከላል። ችግር የለም። እንጋሉት መሰለ ከ አይ በቃ ችግር የለም